ጸለዩ። ደጋግሜ አምላኪን ተማጸንኩት። እግዚአብሔር ጨከነብኝ። ፈጣሪን ምን እንዳደረኩት አላውቅም። ሳይሰማኝ ቀረ። የሚሰማው ድምፅ የከባድ መሣሪያ ተኩስ ነው። ፍርሃትን፣ መሳቀቅን አከታትሎ የሚተኩስ የአሁኑን ብቻ ሳይሆን የቀጣይን ትውልድ ተስፋም የሚገድል አስፈሪ ተኩስ ተኩሱ ምርት ገበያ ተብሎ በሚጠራው የማይካድራ ዳርቻ ላይ ለሚኖረው አርሶ አደር ሁለት ልጆች ላሉት ደግሞ ሚስቱ ድርስ ነፍሰ ጡር ለሆነችው ለአቶ አብርሃ ክንፈና ለባለቤቱ ለታይ ጭንቅ ነበር። አብርሃ ሁለት ነገር በጉጉት ይጠብቃል። አብርሃ ሁለት ነገር በጉጉት በሚጠብቅበት በዚህ ወቅት ተኩስ ተከፈተ። አይቼው የማላውቀው የሚለውን የማሽላ እርሻ አዝመራውንና የሚወለዱትን ልጆች አጥብቆ በጉጉት እየጠበቀ ነው። ሚስቱ በከተማ ውስጥ ትሸጠው የነበረውን ሻይና ቡና ትታ ቤት እንድትቀመጥ አድርጓል። የመውለጃ ጊዜዋ ቀርቧልና። የመጀመሪያ ልጁ 11ኛ ዓመቱ ላይ ይገኛል። ስድስተኛ ክፍል ነው። አዝመራው ጥሩ ይዟል። ቤቱ በተጨማሪ ልጆች ሊደምቅ ነው። ተስፋ የሞላበት ቤት፣ ሆኖም አገሩ ጤና አጥቷል። ውጊያ ከተከፈተ አንድ ሳምንት ሊሆን ነው። እንዲያም ሆኖ እና ብርሃ ያውቁም ጦርነት መቀስቀሱን የት እንደደረሰም እነማን እንደሚዋጉም የረባ እውቀት የላቸውም። ምንም አልሰማንም እኛ ጦርነት መሰማ ነው፣ አልሰማንም እኛ ሰው ሲወጣ ዝም ብለን ነው ያየን። ዕለት ሰላሳ ላይ ምንሻው ምናምን ሲመለስ ነው ያየን። ነበረ አዝመራ ነበረ። እንዲያው ምሻላ ነበረ ቆንጆ ማሽላ ነበር። የውጊያው ምክንያት አይገባቸውም። እነማ እንደሚታኮሱም አያውቁም። ህወሓት ብልጽግና፣ አብይ አህመድ፣ ደብረጽዮን ገብረ ሚካኤል ወዘተ ስለሚባሉ ነገሮች የሚያውቁት አንዳች ነገር የለም። ግን ደጃፋቸው ላይ ደርሰዋል። አብርሃ እንደ አቧራ የሚሆነውን ለማየት ከቤት ወጣ። በአቅራቢያው በምትገኝ አንዲት ጉብታም ላይ ሆኖ ተመለከተ። የትግራይ ልዩ ኃይልና ሚሊሻ ይሸሻል ማይካድራን ለቆ በፍጥነት እየወጣ ነው ሕዝብ ከፊትና ከኋላ ከተማውን ለቆ እየወጣ ይግተለተላል ተኩስ ከኋላ ይከተላል አብርሃ ከጎረቤቶቹ ከነ ገብረ ሕይወት መሐሪና አባ መሰለ ጋር መከረ እነዚሁ ጎረቤቶቹ ከመተማ ጀምሮ አብረው የተፈናቀሉ ናቸው በአንድ ሰፈር ተከራይቶ የሚኖሩ ተከራይቶ የሚያርሱ ተፈናቃዮች ምክክራቸው ከዚህ የምንፈናቀል የሚል ስምምነት ላይ ደረሰ አብርሃ ወደ ቤቱ ተመለሰ። የመጀመሪያ ልጁ ዳንኤል 11 ዓመቱ ነው። ሁለተኛው ሚካኤል አምስተኛ ዓመት ልደቱን አክብሯል። ሁለት ሴት ሕፃናትን መንታ ለመውለድ የመጨረሻው ሳምንት ላይ የምትገኘው ለታይ እነዚህን ሁሉ አስተዋላቸው። እየተካሄደ ያለው ጦርነት ከማይካድራ ዳርቻ ላይ ያሉትን እነሱንም እንደማይምር ያወቀው አብርሃ በውጭ ያየውንና እኛም ላይ ይደርሳል ብሎ የገመተውን አደጋ ለባለቤቱ ነገራት። እንውጣ አለ። ቤታችንን እንልቀቀው፣ ምርት ገበያን እንተዋት፣ የደረሰውን አዝመራውን ትተን የወለድናቸው ልጆች እናድን። ለመፈናቀልና ለመሳደድ ለመሰደድም የተፈጠረ ይመስላል። አብርሃ የመጀመሪያ ልጁን ዳንኤልን የወለደው አድዋ ነበር። ሁለተኛውን ሚካኤልን ደግሞ መተማ ሆኖም በ2008 ዓ ም ጳጉሜ 3 ግጭት ተነሳ። ሰው በሰው ላይ ጨከነ። በዚህ ጊዜ የነበራቸውን ሁሉ ተነጥቀው ያላቸውን ሁሉ አጥተው ከመተማ ተባረሩ። በገዳሪፍ ሱዳን በኩል አድርገው ወደ ማይካድራ ሄዱ። ሚስት ሻይና ቡና በየምትሸጥበት ትንሽ ቤት ተከራየች። አባት በጉልበቱ የሚያርሰው መሬት በኪራይ ያገኘና ኑሮ በዚያ ቀጠለ። የተረጋጋና ኑሮ የተመቸ የሰከነም ሲመስል እናት ከአምስት ዓመታት በኋላ ሌላ ረገዘች። ሆኖም አርሶ አደሩ አብርሃና ባለቤቱ ተከራይተው የሚኖሩበትን ከተፈናቀሉበት ተመልሰው የተጠለሉበትን ለመውለድ ብላ ያረፈችበትን ቤት እንደገና ለቆ ለመፈናቀል የሚገደሉበት ዕጣ በራቸው ላይ ደረሰ። የተወለዱትን ብቻ ሳይሆን የሚወለዱትንም ይዞ ለመውጣት ግዴታን የሚጥል ዕጣ። ማይካድራ ቁና ሆነች። አብርሃና ነፍሰ ጡሯ ለታይ አካባቢያቸው በጦርነት ሲታመስ ለቀው ወጡ። ወዴት እንደሚሄዱ ከቶ የሚያውቁት ነገር የለም። ሁለት ልጆቻቸው እነ ዳንኤል በተወለዱበት ቦታ አድገው አያውቁም። ፖለቲካና ፖለቲከኛ ውሃ የሚራጩበት ጭቃ የሚያቦኩበት የልጅነት ትዝታን የሚያጭር ሰፈር እንዳይኖራቸው አድርጓቸዋል። አሁን ደግሞ የተረገዙት የት እንደሚወለዱ አይታወቅም። የሚያውቁት ቤታቸውን ጥለው እንደገና እየወጡ መሆናቸውን ብቻ ነው። ተኩሱ እየገፋም እየከፋም ሲወጣ አርሶ አደሩ አብርሃ ሚስቱንና ልጆቹን ይዞ ከጎረቤቶቹ ከነ ገብረ ህይወትና ቤተሰባቸው ጋር ሆኖ እንደገና ተፈናቀለ። እግራቸው ወደ አምራቸው ቦታ ሲጓዙ በረሃ ጎስ በሚባል መጠሪያ በሚታወቅ ሰፈር ውስጥ አንድ ጢሻ ላይ ደረሱ። ጢሻውን ቤት አደረጉት። ረዣዥም ሳሮች ያሉበት ጢሻ፣ ሰው ረግጦት የማያውቅ የሚመስል ጢሻ፣ የጸደይ ወር ያፈዘዘው ጢሻ። በዚያ ለመጠለልም ሲሄዱ አንድ ነገር ልብ አላሉም። በአቅራቢያው ወታደሮች የሚመላለሱበት ትልቅ መንገድ አለ። በዚያ መንገድ ላይ የሚያልፍ ወታደር ድንገት አይን ጥሎት ወደ እነ አብርሃ ቢመለከት አቀማመጣቸው ለኢላማ የተመቻቸ ወታደራዊ ይመስል ነበር። ይህንን ያስተዋሉት ሲመሻሽ ነው። የህወሓት ሚሊሻና ታጣቂዎች ወጥተው አካባቢውን የብልጽግና ጦር ወሮታል። የተፈራው የደረሰ መሰለ። ወታደሮቹ ተሰልፈው ተጠጉ። መከላከያው መንገድ ነበረች። በመንገዷ ነው ያለው እኛ ሰው ይኖራል እዚህ ይኖራል ብለነው ሰው ምናምን ወደ እኛ ሳልገቡ ሲገቡ ሊያገኙን ነበር። መከላከል አላገኘንም። አልፎ ያደ መከላከያው አልፏቸው ሄደ። መከራው ግን አልፎ ሊሄድ አልመጣምና ስቃይ ይጀምር ዘንድ ህዳር ሁለት ሆነ። ከባድ ፀሐይ በእነሱ ሰማይ ላይ ጸንተዋለች። ውሃ ጥምና ረሃብ የቤተሰቡ ችግር መሆን ጀመረ። በዚህ ሁኔታ ላይ ለታይ ምጥ ጀመራት። መንታ እንዳረገዘች እሷም ሆነች ባለቤቷ አብርሃ አያውቁም። ምሽት 12 ሰዓት ገደማ ምጥ ሲጀምራት የሚያዋልዳት ሐኪም አጠገቧ የለም። የምትወልድበት ቦታ የሳር ዛፍ የወረረው ጢሻ እንጂ ለሰው የተመቸ ቦታ አይደለም። አብረውት ያሉት ጎረቤቶቹ፣ በተለይ ሴቶቹ የሚችሉትን ለማድረግ ተረባረቡ። የለበሱትን እያወለቁ አነጠፉ። ከምሽቱ 12 ሰዓት የተጀመረው ምጥ ለሰዓታት ቀጠለ። በዕለቱ የነበረውን ሁኔታ የዘገበው አሶሺትድ ፕሬስ እንዲህ ይላል። አብርሃ እንደ አብዛኞቹ የትግራይ ወንዶች ሚስቱ ስትወልድና በምጥ ስትቸገር ቆሞ ለመመልከት የሚያስችል ልባጣ። እናም ራቀት። ከሦስት ሰዓታት በኋላ ሲመለስ መንታ ሴት ልጆችን አቀፈ ከጎኗም ጋደም አለ። ስሜቱ በደስታና በመረበሽ መሃል የሚዋልል ነበር እያለ ይቀጥላል። ሁለቱንም ልጆች ለመውለድ ሶስት ሰዓታትን ያማጣችው ለታይ መንታ ልጆችን ተገላገለች። የመንቶች እናት ስቃይዋን ግን አልተገላገለችም። በሰላም ተገላገለች የሚለውን የሐበሻው መታደል ሳይሆንላት ቀርቶ ስቃይ ተረኛ ሆኖ ጀመራት። ለታይ ያማት ጀመር፣ በብዛት ደም ይፈሳትም ዘንድ ቀጠለ። ልክ በዛሬው ቀን ከአምስት ዓመት በፊት ህዳር 2 2013 ለአብርሃና ለታይ ሁለት ሴት ልጆችን ያገኙበት ቀን ሆኖ ብቻ አልተገለጠም፣ አስከፊ የሕይወት ምዕራፍ መጀመሪያም እንጂ። መንታ ልጆችን ምግብና ውሃ በሌለበት ጢሻ ውስጥ መውለዳቸው ሳያንስ፣ ከዚያ በኋላ ነገር ከፋ። ለታይ ክፉኛ ደሚፈሳት ጀምር፣ ስቃይዋና ህመሟ እንደቀጠለ ነጋ። ሕይወቷን ለማስቀጠልም ሕክምና ግድ ሆነ። ለመታከም ደግሞ በአካባቢው የገባው የብልጽግና ጦር የሚፈቅድ አይደለም። ሰዎችን ስማቸውን እያየ በቋንቋቸውም እየለየ ይገድላል፣ ያስራል። ይህንኑ ችግር የሚያውቀው አብርሃ ወደ አንድ ጎረቤቱ መልእክት ላከ። ጎረቤቱ የጎጃም ተወላጁ አማራው ዘውዱ ነው። እሱም በ2008 ዓ ም ከመተማ የተፈናቀለ ቤተሰቡንም ይዞ በዚያው በማይካድራ አቅራቢያ የሚኖር ልክ እንደ አብርሃ አርሶ አደር ነው። ዘውዱ ሚስቱ ከትግራይ እርሱ ከጎጃም ሆነው አንድ ልጅ ወልደው በመተማ ሲኖሩ ከተፈናቀሉ በኋላ ከአብርሃ ጋር በማይካድራ አቅራቢያ ሲኖሩ አምስት ክረምቶች አልፈዋል። የተላከውን መልእክት የደረሰው ዘውዱ ወደ አብርሃ መጣ። ለታይን ይዞም በአቅራቢያቸው ወደሚገኝ ከተማ ለሕክምና ሄደ። አማቾቼ ናቸው እያለም ዋሸ። የኦህዴድ ብልጽግና በአማራና በትግራይ መካከል ጦርነት የቀሰቀሰ መስሎት በእነዚያ የማይበጠስ ገመድ ባስተሳሰራቸው ሕዝቦች መካከል ዘላለማዊ ቅርቃር ያቆመም መስሎት አብዝቶ የሚሰራበት ወቅት ነበር። ሆኖም እንደ ዘውዱ ያሉ ሰዎች እንደ አብርሃ ያሉ ወዳጆች አብሮነታቸውና ፍቅራቸውን አልተጠራጠሩትም። እናም ዘውዱ የአብርሃን ሚስት ሊታደግ፣ የአብርሃን ቤተሰብ ሊያድን በአብርሃ ድረስልን ተብሎ ተጠራ። አማራነቱን ተጠቅሞ ለታይ አማቼ ነች አለ። አማራነቱን ተጠቅሞ ዘውዱ ከሚስቱ ጋር ሆኖ ለማሳከም ተነሳ። ለታይ አማቼ ነች አለ። እንዳም ሆኖ አልተሳካለትም። ለታይን ለማሳከም ደጋግመው የሞከሩት ጥረት አልሳካ ሲል እየተደበቁ ምግብ ማድረስ ቀጠሉ። ሆስፒታል የሆነ ጎጃም የነበረ ዘውድ የሚባል የሚያውቀን ነበር። ጎረቤታችን ነው። ወስዳት ነበር ግን አድርሶ አመጣት። አድርሶ ሲያመጣት የለንም የት እንዳረጉት ይዘውት ዱ ለሷ ሚሆን መድኃኒት እያሉ ነው የመለሱ። አንዳንዶቹ ደግሞ እንደ መሸፍ ነው የቆጠሩት በዛን ጊዜ ለእኛ ደብረፀን ያክማት ነው ለእኛ ምን ትለኛለህ? ምን አመጣኸት? ምናምን ብለው ሰደዱ። እሱ ልጅ ግን በጣም ብዙ ነገር ሰርተልኛል። በጣም የሚመሰገን ሰው ነው። በጣም እሱ ወስዳት ነበረ ሁለት ጊዜ ሶስት ጊዜ ምንም ግን አልሰጧትም ዝም ጭራሽን በዛ አካባቢ በኋላም በዚህ ይ ጠለምት ናቸው በኔ ያሉት አማቸቼ ናቸው ብሎ ነው ስ ሽፋን ውስጥ ያሰነበተና እያንሰነበት ነበር በእሱ ምክንያት ነው የሰነበት። በተደጋጋሚ የተደረገው የሕክምና ሙከራ በክልከላ ተፈጸመ። ዘውዱ ግን አገልግሎቱን አላቋረጠም። እየተደበቀ ለሕፃናቱም ሆነ ለታላላቆቹ ወንድሞቻቸው የሚሆን ነገር ያስገባል። በዚህ መሃል በአካባቢው የዶሮ እርባታ ሥራ የሚሰሩ ባልና ሚስት አገኟቸው። ስማቸው ወይዘሮ ፋጡማ ይባላል ሲል የሚያስታውሰው አብርሃ የባለቤቱን ደም መፍሰስ የሕፃናቱን ምንም አለመቅመስ ያስተዋሉት ፋጡማ ምግብና መጠጥ እያሾለኩ መውሰድ ቀጠሉ። ፋጡማ ከነ አብርሃ ጋር በሃይማኖት የሚመሳሰሉ አይደሉም። ጸቡን በብሔሮች መካከል በአማራና በተጋሩ መካከል እንደሆነ ይቀሰቅስ የነበረው ብልጽግናም አብርሃና ዘውዱ እንዲገዳደሉ እንጂ እንዲተጋገዙ ፍላጎቱ አልነበረም። እናም ፋጡማና ዘውዱ ምክንያት እየፈጠሩና ወታደሮችን እያታለሉ እነ አብርሃ ወዳሉበት አካባቢ የሚሄዱ የሚበላም፣ የሚጠጣ የሚያደርሱ ነበር። እርስ በርስ የማይተዋወቁት በሃይማኖትም የማይመሳሰሉት እነ ዘውዱና ፋጡማ እና አብርሃን በመርዳት ሰበብ ተቀራረቡ። ኢንቨስተር ነበር። የእሱ ከውራሪ ደሞ ወደኛ ሲመላለስ ነበር። የእሱ ባለቤት ደግሞ መጣ፣ ሙስሊምናት መጣ፣ ፋጢማናት እንደዛ ምትባለው መጣ። ስንት ነገር ስንት ነገር የተባበረች እንዲወጣ ስንት ነገር የተባበረች ዘሷናት። አዎ፣ ምግብ እየሰርቁ ያመጥልና ነበር፣ ያመጥል ነበር። እነሱ ብዙ ነገርም ተዋውረውና እነሱ ያሰነበትና እንግዲህ፣ ያለ ይሁሉ ሲሆን የሚፈሰው የእለታይ ደም ላፍታ እንኳን አልቆምም። ባለቤቷንም አለችው ልጆቼን አደራ። የምድን አይመስለኝም። አዝናለሁ። ተስፋ የለኝም። እየሞትኩ ነው። የሰለለ ድምጿን ሰማው። ይህንን ያለችው በወለደች በሦስተኛዋ ቀን ነበር። በርግጥም ልክ ነበረች። እንኳን ደም ለሚፈሳት የመንታ እናት ለአራስም የሚሆን ነገር በታጣበት የሚላስ የሚቀመስ በሌለበት ሕክምናም ባልተገኘበት ቦታ ለማንም ሰው ሁኔታው ሕይወትን የሚሰጥ ነገር አልነበረውም። የወለደቻቸውን ሕፃናትንም ማጥባት አልቻለችም። እነዘውዱ ከጎንደር የሚመጣ ሰው አፈላልገው ወተት አስመጡና የሕፃናቱን ሕይወት ለመታደግ መጣራቸውን ቀጠሉ። የለታይን ነገር ግን አልቻሉበትም። የነፋጡማ ርብርብ፣ የነዘውዱ ጥረት፣ የነገብረ ሕይወትና ሚስታቸው፣ የነ መሐሪና ባለቤታቸውን ባለቤታቸው ልፋት ለታይን ሳያስተርፋት ቀረ። ሕክምና የተከለከለችው ለታይ ለአራት ቀናት የፈሰሰው ደሟ ሲያልቅ ሞተች። ሁለት ልጆቿን ዳንኤልንና ሚካኤልን ትታ መንታዎችን በሳር መሃል ወልዳ በሳር መሃል አለፈች። አብርሃ ሰማይ ተደፋበት። የአምስትና የአሥራ አንድ ዓመት ልጆች በአንድ በኩል የእናታቸውን አስከሬን እንዲያዩ ለማድረግ ጣረ። ከጢሻው ሌላ አቅጣጫ እንዲከለሉም አደረጋቸው። ወደ ሕክምና የምትሄድ አስመስሎ የእናታቸውን አስከሬን ከልጆቿ ለየ። በጢሻ ውስጥ በሳር መሃል የሞተችውን ሚስቱን በሳር መሃል ላለመቅበር የወሰነው አብርሃ ባለቤቱን እንደ አገሩ ባህል በቤተ ክርስቲያን አጽሟን ለማሳረፍ አሰበ። እንዲያም ሆኖ በወቅቱ መንግሥት ንግስም ቀብርም ለማድረግ የሚሰባሰብን ሁሉ ጁንታ እያለ በመደዳ በድሮንና በመድፍ በጅምላ የሚገድልበት ነበርና አስፈሪ ሆነበት። አብርሃና እነ ገብረ ሕይወት ለታይን በቤተ ክርስቲያን ለመቅበር እንዲህ ሲጨነቁ መውለዱንና መፈናቀሉን ሰምታ ከጎንደር ድረስ አፈላልጋ ወዳለበት ቦታ የሄደችው ሕይወት ሕይወቴን ሰጥቼ እሰራለሁ አለች። ምስጢር ይጠብቃሉ ያለቻቸውን ሰዎች ማስተባብራ አስከሬን ተሸክመው ከሳር መሃል አውጥተው ወደ ቤተ ክርስቲያን ሄዱ። እሷ የጎንደር ልጅ ናት። መቼም ጥሩ ያደረገ ሰው አትረሳውም። እስከ በአጋጣሚ ሆና ይህን ነገር ስታገኙ ሬሳ ከባድ ነው። ብዙ ሰው ማን ነበረ? የተወሰኑ ሰዎች የማይናገሩ ሰዎች ይዛ መጣ። በዛው ላይ ነው። ትንሽ ያደረገ ብዙም ጭ ብለን ሀዘን አላካይንም። እንዴት አድርገን ብዙ በቃ እንደምትለው ትንሽ ግን የሚያውቀው በጎረቤታችን የነበረ የሚያውቀው የሚያውቀው ሰው ሰው እንዲያየው ሸልኮ መጥቶ ነው ደርሶ ሄደ ነበር አልቁ ሰው ላይ ዛቱ አሶሽየትድ ፕሬስ ያንን ሁነት ሲገልጸው እንዲህ ይላል፤ በተጋሩ ባህል ለቀብር መሰባሰብ የተለመደ ነገር ነው። አፈር ለማልበስ እንግዳ ሰዎች ሳይቀሩ በቀብር ሥነ ሥርዓት ላይ ይገኛሉ። አብርሃ ግን የልጆቹን እናት ሲቀብር ያጀውት ዐሥራ ሁለት የማይመሉ ሰዎች ናቸው። በቀብሩ ላይ የተነበበ የሕይወት ታሪክም ሆነ የቀረበ ንግግር አልተደመጠም። አብርሃ ሚስቱን አፈር ካለበሳት በኋላ ትታለት ወደ ሄደችው ሕፃናት ተመለሰ። ህፃናትን እንዴት መመገብና መንከባከብ እንደሚቻል የማያውቀው አባት ያለ ዳይፐር ያለ ልብስ የያዛቸውን ህፃናት ምን ማድረግ እንዳለበትም አያውቅም። የእናታቸውን ቀሚስ ሰንጥቆ ሁለቱንም አቀፈበት። ሕፃናቱ ያለቅሳሉ፣ እሱም ያነባል። እምባው ማቆሚያ አልነበረውም። በዚህ ጊዜ ወንድ ልጆቹ እነ ዳንኤል ጣልቃ ገቡ። አባ መጠንከር አለብህ እንፈልግሃለን። ይህ በወቅቱ የተነበበው የአሶሽየትድ ፕሬስ ዘገባ አገላለጽ ነው። የዕለትታይ አስከሬን ከወጣበት ጢሻ ውስጥ በነዘውዱና ፋጡማ ድጋፍ ሳምንታትን መኖር የቀጠሉት አብርሃና ልጆቹ በአንዱ ቀን ከወይዘሮ በለጡ ስልክ ተደወለላቸው። በለጡ የዕለትታይ ጎረቤት የነበረች በጦርነቱ ተፈናቅለው ሱዳን ከገቡት ሰዎች አንዷ ነች። የጓደኛዋን መሞት የዕለትታይን ማለፍ ሰምታ የደወለችው በለጡ ልጆችን ይዘህና አለችው። ወደ ሱዳን አብረውት የነበሩት እነ ገብረ ሕይወት ሰልችቷቸው ወደ ማዕከላዊ ትግራይ ሄዱ። እሱ ግን ሁለት ሕፃናት ሁለት የሚሆነው ነገር ሁሉ ያልገባቸው ልጆች፣ በጠቅላላ አራት ሕፃናትን ይዞ ቀርቷል። በለጡ ደጋግማ ትደውላለች። በለጡ ምትባል ልጅ ነበረች፣ አብረው ጎረቤታችን ናት። እሷ የሱዳን ስልክ አድርጋ እንትን ጀመለች። ኔትወርኩ ተከፍቶ ነበር በዛን ጊዜ። ወደ ኔትወርኩ ስከፈት እሷ ትደውልኛለች። እኛ ሱዳን ያለን እንደምንም ብለህ ወጣ እና እንዴት እንዳለ መንገዱ እኔ ያብርሃለሁ፣ እነዚህ ልጆች እንደምን እንደምንም ብለህ ወጣ እያለች በጣም ብዙ ነገር ስታስተባብር ነበረች። የበለጡን ምክር ሰምቶ ልጆቹን ይዞ ተነሳ። እንዳም ሆኖ በቂ ምግብ ያላገኙት ክትባትም አግኝተው የሚያውቁት ሁለቱ ሕፃናት መልካቸው እየተቀየረ ቀለማቸውም ከተፈጥሮ ገጽታው እየተለወጠ ነው። ደግሞም ሁለቱንም ሕፃናት ማዘልም ማቀፍም የሚችልበት አልባሳት የለውም። እናም አንድ መላ ዘየደ። ሚስቱ ገበያ ስትሄድ በምትገዛበት ዘንቢል ውስጥ አስገባቸውና በመሃላቸው ጨርቅ አስገባ። ከዚያም ደረቱ ላይ ሁለቱንም በአንድ ዘንቢል አንጠለጠላቸውና ለመጓዝ ጠንቀሳቀሰ። ሁለት ወንድ ልጆቹንም ይህንኑ ነግሯቸው ከሳሩ፣ ከዚያ ከጢሻው ከአርባ ሁለት ቀናት በኋላ ወጥተው መጓዝ ጀመሩ። አልወና ግብቼ ከመሃላቸው ላይ አልሆነ ግብቼ ነው ያስኳቸው ዛ እንደዚህ ወደ ላይ ከፍ አድርግ ጀዋለሁ በዚህ በአንግ ቴና አስገብቼ ወደ ላይ ከፍ አድርግ ጀዋለሁ። እንደ ጉሊት ድንች በዘንቢል ያንጠለጠላቸው ልጆቹን በደረቱ ይዞ ወንድ ልጆቹን አስከትሎ ጉዞ ከመጀመሩ በፊት ወይዘሮ ፋጡማ አንድ ተማጽኖ አቅርበው ነበር። ልጆቹን እኔ ላሳድጋቸው ስጠኝ ብለው ለመኑት። ፈቃደኛ ግን አልሆነም። የአደራ ልጆቼ ናቸው፣ እናታቸው አደራ እያለችኝ ሞታለች። አብሬ ሞታለሁ እንጂ አልሰጥም ብሎ ይዟቸው ተነሳ። በሁመራ አቅጣጫ የሚሄደውን መንገድም ይዞ ቀጠለ። መንገድ ላይ ግን የሚፈራው ነገር እንዳይደርስበት ይጸልይ ነበር። አልቀረለትም። ጨለማን ተገና አድርጎ ሲሄድ ዋናውን መንገድ ትቶ በበቆሎ መሃል ልጆቹን አስከትሎ ሲጓዝ አብዝቶ የሚፈራቸው ከቤቱ ያፈናቀሉት ደግሞም ሚስቱን ሕክምና ከልክለው ለሞት የዳረጓት አብርሃ የሚለውን ስሙን ብቻ አይተው በጁንታነት ፈርጀው ሊረሽኑት የሚችሉት የአብይ አህመድ ወታደሮች ከፊቱ ቆመዋል። አይኑ ላይ የእጅ ባትሪ አነጣጥረው እያበሩ በቁጣ ቀረቡት። አብርሃ ደንዝዟል። ማነህ አሉት። ምንድን ምንድን አለ አንተ ሰው ነኝ። እነዛ ሰራዊት ያዩኛል፣ እንደዚህ አድርጎ መብራት ተውርተው ነው የሚያዩ። አብርሃ ሰው ነኝ የሚለውን የድንጋጤ ምላሽ ለወታደሮች የተናገረው አስቦበት ይሁን አይሁን አያውቀውም። በዚያ ሰሞን ጁንታ ሰው አይደለምና፣ ምናልባትም አብርሃ አስቦበት ቢሆን ኖሮ ሰው ነኝ የሚለው ትክክለኛ ምላሽ ሊሆን ይችላል። አብርሃ ሰው ነኝ ሲል ጁንታ አይደለሁም እያለ መሆኑን ልብ ያለውም አይመስልም። አብርሃ ባላለሁ ቢል ስሙ ብቻውን ለመጠቃት በቂ እንደሆነ ግን አልጠፋውም። እናም ማነህ ብለው እንደ አራስ ንብር ለተነሱበት እንደ ቱሪስት ለከበቡት ወታደሮች ሰው ነኝ ብሎ መለሰ። አራት ሕፃናትን ይዞ ጨለማን ብቻ ሳይሆን ወታደሮችን ብቻ ሳይሆን ሕይወትን የተጋፈጠው አብርሃ በዚያ ምሽት ያጋጠመው ነገር ምን ሆነ? የበለጡን ስልክ አምኖ ጉዞ የጀመረው አብርሃ በሌሊት የወታደሮች ሰፈር ደርሷል። ምን ገጥሞት ይሆን? ከዚያ በኋላስ? አስደናቂውን ሕይወቱን በቀጣይ እንመለስበታለን። ጦርነት በአንድ አገርና ማኅበረሰብ ሕይወት ላይ ብቻ ሳይሆን በየቤቱ የሚያደርሰው መስቅልቅልን ብዙ ነው የሚለውን ለማስረዳት አብርሃ ሕያው ምስክር ሆኖ ይቀጥላል እምባን ተስፋንና እንደገና ተስፋ መቁረጥን መልሶ ደግሞ ሞትን ከዚያም ሕይወትን መመኘት ብሎም አግራሞትን የሚያፈራርቀው የአብርሃ ሕይወት ለብዙዎች መማሪያ ይሆናልና አብሮን የሚቀጥል ታሪክ ይሆናል። ወዲህ ደግሞ ኢትዮጵያውያን መንግሥታቸው እንደተመኘላቸው የሚገዳደሉና የሚጠላሉ ሳይሆኑ የሚተዛዙና የሚረዳዱ ለመሆን ብሔርና ሃይማኖትም እንደማይገድባቸው ዘውዱና ፋጡማ እና አብርሃና በለጡ ያላቸው ግንኙነት ሕያው ምስክር ነው። የተከበበውን አብርሃንና መጨረሻውን በሁለተኛው ክፍል መሰናዷችን ይዘን እንቀርባለን። መልካሙን ሁሉ በመመኘት እንሰናበታለን።